በእኔ ስም 5000 ሰብስክራይብ 5000 ሰብስክራይብ መጨመር ማለት በጣም ለእኔ ቤተሰቦች ትንሽ ነገር ነው። ስለዚህ ይሄን ቪዲዮ ያያችሁ በሙሉ እኔን ብላችሁ ለመጣችሁ፣ እኔን አይታችሁ ለመጣችሁ ፎሎወሮቼ እና ሰብስክራይበሮቼ በሙሉ ይሄ 10000 ብር ባሴን 5000 ሰብስክራይብ ካላስገባችሁ እኔ በለም ለሱ ሰጣለሁ እሱ ደግሞ 10000

እናያለንናያበራ እኔ ካሸነፍኩኝ ያንን ቪዲዮ እንለቅላቸዋለን። ጎዳጆች ጋር መሳቸ ዝም ብለናል፣ አብረናችሁ ፏደለን፣ ዘፈን ዘፍናለን ምናምን አሪፍ ጊዜ ይኖራል ማለት ነው። ከዚህ ይልቅ እንደውም የያኛው ቪዲዮ በጣም በጣም ማርያምን እንትን ይላል። ጋይስ ሰብስክራይብ አድርጉ ከዛም አሳልፉት እና በደንብ እናሳልፋለን እያስባለን ሊበረታታ የሚገባው ሀሳብ። እንዴት ናችሁ? ሁሉ ፒስ፣ ሁሉ ሰላም አለናለን። ይች ቦታ በነገራችን ላይ ተመችታናለች። በቃ ልንወጣ ስንል ሊፍቱ በጣም ስለሚቆይ ማለት ነው። እዚህ ጋር ነው ብዙ ነገር የምንፈጽመው። ሀይ ጋይስ እንዴት ናችሁ? እንዲህ እያለች ቲክቶክ የቆረጣችሁ ልቀቋት እሺ እና ዛሬ ምንድነው ሊፍቱ ዛሬ ደግሞ ሲያሽቀብት ሆኖ መጣ የተረገመ ውስጥም ገብተን እንሰራለን እሺ ምን መሰላችሁ የዛሬ ውሏችን ፅጌ ሮያል የምትባለው ቲክታከር እና ዩቲዩበር ታውቋታላችሁ አይደለ ሊፍቷችን መጣ ውስጥ እና ምንድነው መሰላችሁ ዛሬ የቤዚ ሮያልን ቻሌንጅ ለመስራት ወደ ሀይሌ ሆቴል እንሄዳለን ሀይሌ ሀይሌ ሪዞርት አይደለም፣ እዚህ ሀይሌ ግራንድ ሆቴል እና እዛ ሄደን የቤዝ ሮያል ይቅር ይቅር የተሰኘውን ቻሌንጅ ለመስራት ደፋ ቀና እያለች ነው። እኔም ደግሞ እና ደግሞ ቤዝ ሮያል ቻሌንጅ ተቀላቀሉ። ሁላችሁም በዘፈን አስሩላት እና ያለውን ነገር ከካሜራ በስተጀርባ አሳያች። ኧረ ስሙ ስሙ በቃ አያችኋት የት እንደምትውል? እንዴት ነው? ፅጌ፣ ምን እንዳልኩ ታውቂያለሽ? እና ያለውን ነገር አሳያችኋለሁ። አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ።

አምስት ሺህ ሰብስክራይብ ካል ካ አምስት ሺህ ሰብስክራይብ በኔ ስም አምስት ሺህ ሰብስክራይብ ካላስገባችሁት፣ ይሄን አስር ሺህ ብር እኔ ይበላል። አንተ ደግሞ አምስት ሺህ ሰብስክራይብ ካስገባህ፣ አስር ሺህ ብር ትሰጠኛለህ። ግን አይ እኔ አምስት ሺህ ብር እንደ አሁን እንደ ተማሪ ነው የሚገራህ። አይ በዚህ አሳብ የምትስማማ ከሆነ ጋይስ፣ ይኸውላችሁ እኔ አስር ሺህ ብር እንዳልበላ በኔ ስም አምስት ሺህ ሰብስክራይብ አምስት ሺህ ሰብስክራይብ መጨመር ማለት በጣም ለኔ ቤተሰቦች ትንሽ ነገር ነው። ስለዚህ ይሄን ቪዲዮ ያያችሁ በሙሉ እኔን ብላችሁ ለመጣችሁ እኔን አይታችሁ ለመጣችሁ ፎሎወሮቼ እና ሰብስክራይበሮቼ በሙሉ ይሄ አስር ሺህ ብር ባሴን አምስት ሺህ ሰብስክራይብ ካላስገባችሁት እኔ ይበላሉ። ለሱ ሰጠዋል። እሱ ደግሞ አስር ሺህ ሰብስክራይብ

በደንብ ሼር አድርጉት እና በቃ ከመቶ ሺህ ቪው በላይ ካገኘ እንደምንም አምስት ሺህ እና ከዛ በላይ ማድረግ እንችላለን። ይሄ እንግዲህ ለእናንተ ለቤተሰቦቼ የሰጠኋችሁ የመጀመሪያ ቻሌንጅ ነው። እስከዚያ ድረስ እንደዚያ የቻሌንጅ አቅርቤ አላውቅም። ስለዚህ ቤተሰቦቼ አሁን ሜኪንግ ላይ ኢምፖስት አለን። ሪዛልቱን ደግሞ እኔ ቲክቶክ አካውንት ላይ ታገኙታላችሁ። ስለዚህ ሁላችሁም ሰብስክራይብ አድርጉት ይህንን ከዛኔ አስር ሺህ ብር ልሸለምና ከዛ ምንደብጋብዛችሁ

አንድ ሰው እንዳታ ጌታን እስክሪንሻት አርገኝ፣ ፖስት ስታደርግ። አዎ ፒስ ፒስ፣ ችግር የለውም። ሌትስ ጎ ነል ሌትስ። በቤተሰቦች በደንብ ነው ምኮራው በደንብ እኔ መቶ ኦልሞስት ሰማንያ ሺህ ሰብስክራይበር አለ። አምስት ሺህ ሰው በሰጠ አ አውገ ታዲያ እስከ መጨረሻው ነው የምትወጡት ስትመጡ አምናችሁበት። ኦፍ ኮርስ ብዙ ጊዜ እዚህ ቤት አለሁኝ። ሶ በለጠብላችሁ

ሶ ጋይስ ለመልካምም ነገር እናደርገዋለን ማለት ነው። አሪፍ ሐሳብ ነው፣ እዚህ ድንገት የመጣለና ሐሳብ ነው። ስለዚህ አስር ሺህ ብሩን እንዳሸንፋችሁኝ፣ አስር ሺህ ብሩን ካሸነፍኩኝ የጎዳና ልጆች ምሳ ብረን እንበላለን ማለት ነው። ስለዚህ እሱንም ቪዲዮ ቀጣይ እናሳያችኋለን። ይሄ ቻሌንጅ እየሰፋ ነው፣ ሌላ ታሪክ ውስጥ ይገባል። እኔ ካሸነፍኩኝ ያንን ቪዲዮ እንለቅላችኋለን የጎዳና ልጆች ጋር

ሰብስክራይብ ማድረግ እንዳይረሳ። 4999 ይሁን ባም መልካም ቆይት የሆነላችሁ ደርሰናል፣ ደርሰናል፣ ደርሰናል። ፅጌ ዳም ደሳለች። በጣም የሚያምር ቤት የኃይሌ አድናቂ ነኝ። በነገራችን ላይ እውነት ስለሱ ያልሰማሁት ፖድካስት የለም። የኃይሌ ሆቴል ያለሁት ለሁት በዚህ አጋጣሚ ኃይሌ አድናቂ ነኝ። ስለአንተ ብዙ ሰምቻለሁ፣ ብዙ ቃለ መጠየቆችን አይቻለሁ እና ያው አስተማሪ ነገሮችን እየወሰድኩ ነው። ከአንተ አድናቂ ነኝ ዛ ነው

ቆርጠው ያወጡታል። ቆርጠው ቆርጣችሁ ላኩለት። እንወደሃለን። በዚህ አጋጣሚ አሁን ደሞ ሆቴልህን ያለ ነው፣ ዋና ልንዋኝ ነው። አዎ፣ ከዋና በፊት ግን አንድ ፎቶና አንድ ቪዲዮ አለ። ይለስም ይሁን ቦታ አንድ እናጣለ። ሆቴልህንም አይተ ነው ለሶችም እናሳይልሃለን። አብራችሁን ቆዩ። የሀይሌ ሆቴል ይሄንን ይመስላል እንግዲህ እንደምትመለከቱት

አይሌ አበባህን አሸጠተችል እንዴ? ያቃል። አስፈቅደሽዋል? ያ ቱፓክ ማንኛውንም የቲክታክ ቪዲዮ ቀረጻ ከፈለጋችሁ ቱፓክ ኤዲተር ቀዳሚ ምርጫው ይሆን። ስልክ ቁጥሩ ከስራ አስቀምጥላቸዋለሁ። አሁኑ ሰዓት ፅጌ ሮያል አበሻ ቀሚሷን በማስተዋወቅ ላይ ትገኛለች። ሽሮ ሜዳ ከውብ ሕንጻ አጠገብ ብላቴናዎች ሕንጻ ሁለተኛ ፎቅ ላይ ነው።

ጋይስ ይኸው እዚህ ጋ ነበር የሷ ቦታ። እዚህ መሀል ላይ ክፍት ቦታ የእሷ ነበር። ከየት መጣች ሳንላት ነፍስ ዘራች እና እንደዚህ ሰው ሆነች። አይገርም ብላ ነፍስ ዘራች። እንዴት ያለ ልጅ ነው እባካቸው። ማንኛውም የቲክቶክ ቀረጻ ከፈለጋችሁ 100% በእኔ ኃላፊነት እውነት ቱፓከ የሚያክሉ የለም። በጣም ጎበዝ ልጅ ነው። ስልክ ቁጥሩን ከስራ አስቀምጥላችኋለሁ፣ ደውሉለት። በተመጣጣኝ ዋጋ ይሰርላችኋል። ፋሎ ሶልጃ ጋይስ ፀሐይን አልቻልኩትም። በቃ ትንሽዬ ፀሐይ አሁን እያስጨነቀኝ ነው። ጸጉሬ ስለሌለ ነው መሰለኝ። በጣም አዛ ነው። እነሱ እየሰሩ ነው ፍ እና ግቢው በጣም ደስ ይላል። አጠቃላይ የሆቴሉ አስተናጋጆች፣ አጠቃላይ ግቢ ውስጥ ያሉ የሆቴሉ ሰራተኞች ትትናቸው መቤቴ፣ በጣም ይገርማል። በጣም የሚገርም ትትና ነው ያላቸው። አንቱ እያሉ ነው የሚጠሯቸው እና በጣም ደስ ይላል እውነት በጣም ሰርቶበታል እና በጣም ደስ ይላል ቀጥሉበት በዚህ ሁሉም ቦታ እንደዚህ ቢሆን በጣም ነው ደስ የሚለው በጣም አትራፊ ነው የምትሆኑት ይሄ ስነ ስርዓት የሚባለው ነገር በጣም ደስ ይላል ትህትና ነው የእነሱ እና በጣም ደስ ስላለኝ ነው ማውራት ስለፈለኩ ነው ሀይሌ ግራንድ ሆቴል ይችላል ወደነዋል እዛጋ እየሰሩ ነው እኛ ያለነው ደግሞ ይሄን ያህል ርቀት ላይ ነን ማለት ነው። መዋኛ ገንዳችን ይመስላል ጋይስ፣ በጣም ያምራል። ጸጌም ገብታለች። ጸጌ ናት የምትኘው። ዋና ብችል ደስ ይለኛል ጋይስ። ታለማምጄ ቅዳሜና እሁድ የሆነ ቦታ መዋኘት ፈልጋለሁ። እለማመዳለሁ። ይገሪ ግሪ ግሪ ፍንስ እየገባችሁ ዘፈኗን ይውላት ይቅር ይቅር ብላችሁ ሰርች አድርጉ። ያበደ ዘፈን ታገኛላችሁ። ይመቻችሁ። ይሄው ጽጌ ለዳም እየሰራችላት ነው ቻሌንጁን እና ቆንጆ ዘፈን ነው ተጋበዙላት። 100% ይመሰክራለሁ። ይሄን ይመስላል ያለው ነገር

ይህንን ይመስላል የነበረን ጊዜ አላለቀም ያው ያላለቀ ነገር አለ እንዴ ነው ኦልሞስት ጨርሰናል ኦልሞስት ጨርሰናል የዋናውን ፓርት ሰራች ሰራች የዋናውን ፓርት ሰራች የአበሻ ቀሚሷን ፕሮሞሽን ሰራች እኔም ሰራው እና ያለውን ነገር አጠቃላይ የቀረ ነገር ደግሞ ካለ አለን እንዴ ነበረ ስራ ያበደ ያበደ ያበደ ቪዲዮ በፅጌ ሮያል አካውንት ተጠብቁ አ ይገርም ይገርም፣ ቪዲዮ ሙያሽ፣ ዛሬ ነው ፖስት የሚደረገው በፅጌ ሮያል አካውንት። የዋናውን ቪዲዮ የሰራው እሱ ነው። እና ሪት አድርጉለትሽ እየገባችሁ ኮሜንት ላይ ቱፓክ ይችላል ቱፓክ ይችላል እያላችሁ አስጨንቁት፣ ኮሜንቱን እና ምንም አይነት ቀረጻ እንደዚህ አይነት ቆንጆ ስራ ከፈለጋችሁ አለሁላችሁ እያላችሁ ነው። በዚህ አጋጣሚ ደግሞ ሶሻል ሚዲያ ማኔጅንግ የምትፈልጉ ሰዎች አለንላችሁ። እኔና ቱፓክ በመጣመር ማሳብደዋል። አብረን ቆንጆ ስራ እንሰራለን። ይደውሉ ስልክ ቁጥር እናስቀምጣለን። ጉዞ ወደ ወደ ቤት ወደ ቤት ጸጌ ተንቦ ጫረቀች። እኛ ቆመን አየን። ደግነቱ እሷ ማችልም እንጂ ጋይስ ወናል አልችልም፣ ቶሎ አንመለስም ነበረ እና ራስታም ኤዲት እያረገች ነው ምንድን ነው ትልቅ ነገር እንዳያዝ ምን አላገዛትም ምናምን አው አግዘይ ነው አማኝ አግዘኝም የሚመጣው በቃ ቪዲዮ ለመቅረጽ ነው። እሰይ አይፈልገኝም። እንኳን ፍቅር የለበትም። እሰይ አሳያችኋለሁ። ሆቴሉ በእናታችሁ ለኃይሌ ሲባል፣ ለኃይሌ ስል አ የኃይሌ ሆቴል ሰራተኞች አንቱ ነው። የክብር ነገር ነው። የክብር አጥራስ ነው። አዎ ፅጌ ነው ያለ እንዴት ነው ስትል፣ እኔማ ኤድሜሽን ባናብሽ መስሉኝ። የቅድሙ መኪና አልተመቸንም። ይሄ በጣም ያምራል። በጣም ነው የሚያምረው። ክብር ይገባዋል። በተቻላችሁ መጠን ራይድ ስንጠራ ዲዛይኖች ትመጡልን ደስ ይለናል። አይደለም ወንድማችን? አዎ ትክክል። አይ ነው ቃይፈ አዎ እውነት ለመናገር አሁን ላይ የሚመጡ ራይዶች

እመቤቴን እንደዚህ የሆነ ተፈናጥራ ነገር ነገር ነው። እመቤቴን በጣም ከባድ ነው። ብቻ ብዙ ብዙ ነገር አለ። ፈረሶች ከድርጅቱ ንጽህና መጠበቅ ደግሞ አንዳንድ ቤትስ አለ። ቤት በመደራደር ላይ ታለሁ ምናምን፣ ንጽህናው ቁንጅናው ምናምን ቤት ስሎ ትላለህ። ቤቴ ና ና፣ ቢያንስ እቺን ፓርት እቺን ፓርት የመቀመጫ ይሄ የከስተመር ፓርት አላ ኋላ ማድረግ እኔ አንዳንዴ ይሄንን ይሄን ይዘክ

ስወርድ እንዳልታይ ነው ያልኩት። እናቴ ገዛም ስወርድ እንዳልታይ እንዲሻተር እንደዚህ ገፍተን እንደዚህ ጉ አድርገን፣ ከእዛ አንዳንድ ሰው ይከፍትላል። እሱ ሰውዬው እንዲህ ሰንጠራርቶ ምን እንዲህ ወደኋላ የሚከፍትልሽ

እና እንደዛ ነው። ትንሽ ከተፍን ደስ ይላል። አዎ፣ ቆርጦ የሚያወጣት ነገር ትደብራለች። ያው ክፉ ነገር አልተናገርም። እንደሚሆን አድርጉት፣ እንደሚሆን አድርጉት። እኛ ክፉ ነገር አልተናገርም። አዎ፣ የሁሉም ሀሳብ ነው። በነገራችን ላይ የሁሉም ሀሳብ ነው፣ የሁሉም ሀሳብ ነው። ቢስተካከል ለራስ ነው። እንደ ሀገር ብንጸዳ ደሞ ይሄንን ቮይስ አገናኝታችሁ በታክሲ ሰልፍ ላይ ምናም ከአግኝታችሁኝ ብታገጣጠሙት አይጠቅማችሁም። ያው በጣም ሲመረኝ ይሆናል። ከዛ ይሄን ይሄን አንድ አንዴ ሳይ ታክሲ ሰለፋለሁ እና ያው አንቀን ያው ሰው ነኝ። ላሽ ላሽ ላሽ ስቴዲየም መግባት ፈልጋለሁ ብዬ ያው ትኬቱ አለቀ ይለኛል። እስቲ ቆይ ቆይ፣ በሚቀጥለው ደግሞ ስታዲየም ነው የምታገኙት። ስታዲየም ልንገባ እንችላለን ብዬ ተስፋ አደርጋለሁ። ቡና ከጊዮርጊስ እገባለሁ ደጋፊ

እሺ ለማንኛውም የዛሬ ውሏችን ይሄንን ይመስላል። የነበረን ቆይታ በጣም ቆንጆ ነው ብዬ ተስፋ አደርጋለሁ። የቻሌንጇን ነገር አስቡባት። በመቀጠል ዋነኛው ፕሮግራማችን ምንድነው? የቤዚ ሮያል ቢሃይንድ ዘ ሲን ላሳያችሁ ነው። የዘፈኗን ምክንያት በማድረግ የቲክቶክ ቻሌንጅ ሲሰራ ከካሜራ በስተጀርባ ነው። ቤዚ ሮያል የምትመለከቷት ይቺ ናት፣ ይቺ እንኳን ደስ ያለሽ በሏት። ስራዋ ተለቋል። በምን ኢንተርቴንመንት ነው? ቢአር ኢንተርቴንመንት። በቢአር ኢንተርቴንመንት ይቅር ይቅር ብላችሁ ሰርች አድርጉ። በዚህ እንዲገጭ ብላ ትመጣለች እንዴ! ከዛ ንቋት። ይቅር ይቅር ይቅር ትላለች ማለት ነው። እና የነበረን ቆይታ ይሄንን ይመስላል። እንወዳችኋለን። ሰብስክራይብ ማድረግ እንዳይረሳ። ቡም ቡም ቡም ቡም